ሰዓት ባዩሽን አነቀቻት። አቶ መስፍን ደነገጠ። ሀንቾ እባክሽ እማዬ በእጅሽ ስበብ ትሆናለች እያለች ብትለምናትም አንድም ሰው እንዲገለግለኝ አልፈልግም አለች። ሰላምዬ ሰላምዬ እማዬ በፊትም ብያችሁ ነበረሃና እናቴ በጣም አደገኛና እንዲሁም ጀግና እናት ናት ያለችኝ ባዩሽን እንዲህ በዋዛ የምትለቃት አይመስለኝም፣ እያለች ነገሩን አጦዘችው። ኧረ ለምን እንደዚህ ያለች ሰላምዬ፣ እባክሽማዬ ማረጋጋት አለብን ብትላትም እንኳ እሷ ግን ሰላምዬ፣ ድንግጥ ብላ ከዛ ሞራል ትሰጣለች። እጇን ጭንቅላቷ ላይ ያዘችና አይኗን አፍጣ ቀረች። ሰላምዬ ትሰምኛለሽ የኔን ቤተሰብ መንካት እንደዚህ እንደዋዛ ቀላል አይደለም መስፍንን ደግሞ ስትመኝ ታረጃታለሽ ትበሰብሻታለሽ እንጂ በፍጹም የኔን ባል ያንቺ ማድረግ አትችይም እኔን ሜላትን አላወቅሽኝም ማለት ነው እኔ ስወድ እንጂ ስጠላ በፍጹም አይተሽኝ አታውቂም ልክ እንዳንቺ አረመኔና ጨካኝ ነኝ። አረ እንደውም እኔ ካንቺ በላይ ነኝ። ቆይ ምን አይነት ኢቱ አረመኔና አሪወስ ብቶኝ ነው እኔ ቤተሰብ ላይ የተሰመራሹ ብላ ወይዘሮ ሜላት እሳት አነደደች። ገሩ በሙሉ እጅግ ተጧጧፈ። እጅግ እየተጧጧፈ ሄደ። እባካችሁን ተረጋጉ እያለ መሰፍን ቢለምንም አርፋችሁ ተቀመጡ። ማንም ሰው እኔን እንዲመክረኝና እንዲገለግለኝ አልፈልግም። ዛሬ ባዩሽን ገድዬ እጄን ለፖሊስ እሰጣለሁኝ እስር ቤት በሰብሳት አለሁ እንጂ በፍጹም እሷን አልለቃትም ብላ ዛተች። በጣም ያስደነግጣል። ሰላም ሰላም! ውድና የተከበራችሁ የህያቢቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ሰላም ነ ደና ነ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው እንዲሁም አዝናኙ ኖላዊ ድራማ እንደቀጠለ ይገኛል። ዛሬ ሀኒቾ እጅጉ እንደነገጠች እማዬን የእውነትም እንደዚህ ሁኝና አይቻት አላውቅም እያለች ለሰላምዬ ስትናገር ምን ሆነሽ ነው አንቺ እኮ የመጣሽ ገና ትናንትና ነሽ ማለቴ ድሮም ጩጬ ሆነሽ አታውቂያትም እማዬ ስትናደድ የምታደርገውንና የምትሰራውን በፍጹም አታውቅም እና ባዩሽን እንደዚህ እና ባዩሽን እንደዚህ እንደዋዛ የምትተዋት መስሎች ነበር አይሃና ለካ በጣም የዋህና ሚስኪን ነሽ እንዴ ምን ላርግ ታዲያ ሰላምዬ መስፍን ቆይ ሜሉ ምን ሆነሽ ነው? ይቺ ሴትዮ ብትሞትብሽስ እንዴት ልትወኝ ነው? አልገባኝም። ግን እኛንና ልጆችሽን አስበንሻ አስበሽና ሲቀጥል ሀንዬ ገና ትናንትና የመጣች የአንቺን ናፍቆት ሳትጨርስ እንዴት ነው እስር ቤት መግባት የምትፈልጊው? ነገር ኮኮ መስፍን፣ አሁን የእናንተን ሮሮ የምሰማበት ነገር የለም ነው ምልህ። ደግሞስ ማን ነው እስር ቤት የሚያስገባኝ? እስኪ ንገረኝ። ባዩሽ እኛን ሁሉ አሰቃይታና እንደዛ ሊጀን ሳይቀር ሽጉጥ አስደቅና እንዲሁም ደግሞ ሀብልና መስቀሉን ሰርቆ የሰጣትን ሊያስገድላ፣ እሷ በፖሊስ ተያዘች፣ እሷ ታስራ ቀረች፣ እሷ ላይ ተፈረደ። እና እንዴት ነው እሷ ላይ ያልተፈረደው ህግ እኔ ላይ ሊፈርድ የሚችለው? በፍጹም እንደዚህማ ሊሆን አይችልም። እኔ ሜላትን አታውቀኝም ማለት ነው እንደሚሉ ሉ ስለማውቅ ሽማ ነው ፈርቼ እንደዚህ የሆንኩት። እኔ እኮ ያላንቺ ባዶ ነኝ ትሰማኛለህ? አርፈ ብትቀመጥ ይሻልሃል። ከዚህ በኋላ በባዩሽ እና በእኔ መካከል ማናችሁም ጣልቃ እንድትገቡ አልፈልግም ብላ አለች። እማማ ወይም ደግሞ ወይዘሮ አስቴር እባክሽ ልጄ፣ እንደዚህ በመሆን ምንም የሚመጣ ነገር የለም እናም ልጆችሽንና ባለቤትሽን ማየት አለብሽ። ስለዚህ እነሱ ይጎዳሉ አንቺ የሆነ ነገር ከሆንሽ ብላ ብትላትም፣ እማዬ ተይኝ፣ እስከ ዛሬ በጅልነት ብዙ ነገር ተታልያለሁ፣ ብዙ ነገር ሁኛለሁ ከዚህ በኋላ ግን ማንንም የምሰማበት አይንም ማንንም የማይበት አይንም ሆነ ማንንም የምሰማበት ጆሮ የለኝም። ልብሽ አርጌ ያለኝም በሙሉ አደርጋለሁ እመኚ ደግሞ እበቀላታለሁ እገላታለሁ እያለች ዛተች። ወይዘሮ ባዩሽ እጅጉን ደነገጠች። አንቃ ልትገለኝ ነበረ እያለች ለበቃሉ መናገሯን ቀጠለች። በቃሉ ከራሱ ንብረት በስተቀር ምንም የሚያሳስበው ነገር የለም እና አይዞሽ፣ አሁን ደህና ነሽ፣ አልሞትሽም። ምኑ ነህ ነው ብሞት ኑሮ ዝታገኘ ነበር እንዴ በቃሉ። ስለዚህ አንድና አንድ የሆነ ነገር ማድረግ አለብኝ። ምንድን ነው ለዛ ለዝሆን ደውዬ የግድ ርግብን ማገኘት አለብኝ። አልገባኝም። አንቺ ከእርግብ ምንድን ነው ያለሽ? ጠላትሽ ወይዘሮ ሜላት። ታዲያ እንዴት ነው እርግብ እርግብ እያልሽ ጊዜሽን የምታባክኘው ነገርኩ እኮ እርግብን አግኝቼ ካላስወገድኳት በስተቀር ቤተሰቦችም ሆኑ አባቴም እናቴም እንዲሁም ደግሞ ወንድሞቼ አይለቁኝም። ነው ምል ቤተሰብ በሙሉ ይጠላኛል። ነገርኩ እኮ እኔ እንደዚህ አይነት ሴት እንደሆንኩኝ በፍጹም እነሱ አያውቁም። እኔ የተከበርኩ ባለትዳር እንደሆንኩ ነው የሚያውቁት። ቆይ ግን እኔ ምልሽ ባዩሽ፣ ባልሽ ግን እንደዚህ የሚደበድብሽ እና እንደዚህ የሚያደርግሽ ለምንድን ነው? ያው የሆነ ሰዓት ስለ ወይዘሮ ስለ ሜላትና ስለ መስፍን አንስተን ባወራን ሰዓት እና እኔም አንድ ቀን መስፍንን እንደማፈቅረው ስነግረው በጣም ደነገጠ። ከዛም በኋላ ጸባዩና ሁሉ ነገር ተቀየረ። አንቺ የምትወጂው እና የምታፈቅሪው እኔን ሳይሆን መስፍንን ነው እያለ ቀን በቀን መደብደብ ጀመረ። እኔም ሲብስብኝ አዎ አንተን አላፈቅርህም ብዬ ነገርኩት! በቃ ጠባችን ይሄ ነው እና ታዲያ ለምንድን ነው ያልፈታሽ? አልገባኝም። እህ እሚፈታኝ እኮ ታዲያ ያው አላ አይደለ ምክንያቱም እኔ ወደ መስፍን እንዲሄድ አልፈልግም። መስፍን እና ባሌ ራሱ ልጅ ሆነው ብዙ ነገር የማይስማማበት ነገር ነበረ። እናም ለዛ ነው በቃ ብቻ ደራ እናልክ ነው እንጂ እማነኝ እሱ ራሱ ከጠላኝ ቆይቷል ብላ አለችው። ለማንኛውም እኔ ራሱ ስጠብቅሽ ውዬ አድሬ ነበር። ምን ነው እኔ ደግሞ እኔ እኮ የተከበርኩ ባለትዳር ነኝ። ናፍቄህ ነው እንዴ? ምን ማለት ነው ባዩሽ? ናፍቄ ነው ስትይ እኔ ያልኩት ትናንትና ባስቀየምኩሽ ነገር ይቅርታ ስላላደረግሽልኝ በዛ ሀሳብ ይዞኝ ማለት ፈልጌ ነው። እንደዛ ከሆነ ጥሩ ነው። በቃሉ ከዚህ በኋላ አንተ ያልከው ሳይሆን እኔ ያልኩት በሙሉ ነው የሚሆነው ብላ አለች። ሀኒቾ ሀኒቾ ጸጸቱ ሊገላት ነው። እናም ያደረግኩት ነገር የእውነትም ትክክል አይደለም እና አሁን እንዴት አድርጌ ነው ብሩክን፣ ይቅርታ እንዴት አድርጌ ነው የራሴ የማደርገው ጆሮን? እያለች ሀሳብ ይዟታል። ቆይ ሀንዬ የእውነት የምታፈቅሪው ጆሮን ነው ወይስ ደግሞ ይህንን እዝራን? ቆይ ለምንድን ነው ግራ ያተጋባሽው? እና ደግሞ ለምንስ ነው ስለ ጆሮ ስታስቢ ደስታ እንዲሁም ደግሞ ጸጸት የሚሰማሽ? እኔስ ግራ ገባኝ። እያለች ብቻዋን ማሰብ ጀመረች። ስለዚህ ልብሽን አዳምጠሽ ወደ አንዱ መሄድ አለብሽ። እናም በእርግጥ ያደረሽው ነገር ትክክል ባይሆንም እንኳ ነገር ግን አሁን ትክክለኛውን ውሳኔ የመወሰኛሽ ጊዜ ነው ብላ ለራሷ ቃል ገባች። እናም ሰላምዬን የሆነ ነገር ልጠይቅሽ ብላ ስትጠይቃት፣ ምንድን ነው ግላንች? ፍቅር ፍቅርማ እንግዲህ ራስን አሳልፎ መስጠት ነው። ከዚያም አልፎ ደግሞ በቃ ብቻ ስታፈቅሪ ምን ልበልሽ፣ ሁሉም ነገር ትታወሪያለሽ። ውይ እኔ ግን ምንም እያወቅሁት አይደለም። ምን ነው እዝራን ወድጀዋለሁ እንዳልል አስባለሁ ስለ ጆሮ ጆሮን ወድጀዋለሁ እንዳልል ስለ እዝራ አስባለሁ። አይሃንዬ አንቺ እኮ ስለምትጨነቂና ስለምታስቢ ሁሉንም ሰወደርሽ ይመስልሻል። ነገር ግን መውደድና ማፍቀር ይለያያል። ምክንያቱም አንቺ ጆሮን ምናልባት ተወጅዋለሽ ግን ላታፈቅዶች ትችያለሽ። ስለዚህ በመስዋዕትነት ወይም ደግሞ ደሴ እንደመጣችሁ ገና ለገና አባትሽንና ማለቴ ፋዘንን እና አንቺን ስለተንከባከበ ብቻ እናንተን ስለቀረበ ብቻ አፍቅደዋለሁ ማለታችም ልብሽን አዳምጪ ብላ አለቻት። ጽወን ጽወን ለእዝራ ሂዳ እኔ ምልህ አንተ እኮ ያልሰማኸው ብዙ ነገር አለ ብላለችው። ደግሞ ብለሽ ብለሽ በዚህ መጣሽ ልታጣልኝ ከሆነ እመኝኝ እሷና እኔ መቼም አንጣላም ብሎ አላት። ባክ እንደዛ አይደለም። ሲቀጥል እኔ ስለ ሀና ላወራ አይደለም። እና ታዲያ ስለ ሀና ካላወራሽ ስለማልታወሪ ነው የመጣሽው? ሲሆን እኔ ነግርሻለሁ። አንችን አንቺን እባክሽ ለወድሽም ላፈቅርሽም አልችልም። እኮ እንደሱ አይደለም። እና ሰላምና ግን ሀና ትክክለኛ ህታማቾች እንደሆኑ ታውቃለህ። አልገባኝም፣ እንዴት? ሁኑ ብቻ አላውቅም፣ ግን ህታማቾች ናቸው። ወይኔ ጉዴ! በቃ በቃልን ማለት ነው። ለምንድን ነው የሚያበቃልህ? አልገባኝም ነገርኩሽ እኮ በጣም ኃይለኛ ናት። ሰላም ነው እምልሽ እንደውም ባክቀና ም አዎ በቃ የሆነ ነገር ትፈጥራለህ። ያው በእርግጥ ኃይለኛ ናት። ሀንቾ እንዴት ነው የምትደብቅኝ አንቺና ሰላም እህት አማቾች መሆናችሁን? ምን ሆነህ ነው እዝራ? ታዲያ ሰላምዬ እህቴ እንጂ ባዳ አይደለችም። ደግሞ ይህን ነገር ልደብቅህ እኮ ፈልጌ አይደለም። ምንድን ነው አልገባኝም እኮ። በቃ ነገሪኝ። ምንም ነገር እንዳትደብቅኝ ብዬሻል ነበር እዝራ ተረጋጋ። ሰላምዬ እዬ የምወዳትና የምሳሳላት እህቴ ናት። እና የተፈጠረው ነገር ይሄ ብቻ ነው፣ ሌላ ነገር የለም። የምትፈልገው ነገር ካለህ አሁንም ጠይቀኝ። ታዲያ ሌላ የደበቅሽ ነገር አለህ? አይ እንግዲህ እዝራ አበዝኸው፣ አሁንስ እባክህ፣ እያለች ትታው ሄደች። ጆሮና ሀኒቾ ሲያወሩ እኔም ልክ አንተ እኮ በጣም ትልቅ ስህተት ተሳስተሃል አለችው። ምንድን ነው የተሳሳኩት? አልገባኝም እባክሻና እንደዚህ እያልሽ ብዙ ነገር እንድታወሪ አልፈልግም። አንቺም የራስሽን ህይወት ኖሪ እኔም የራሴን ህይወት ኖራለሁ። እና ታዲያ መጀመሪያኔ ኔ ተወደኛለ ሆይ ታፈቅረኛለ ሆይ ብዬ ስንት ነገር ነገርኩ። ቆይ አንቺ የተማርሽ ልጅ አይደለሽ እንደነ የሰው መውደድና የሰው ፍቅር የማይገባሽ አልገባኝም። እኔ እስከዛሬ ዛሬ ስሰቃይና ከአንቺ ጋር ከጎንሽ ሲሆን የሁሉ ፍቅር መሆኑን አይገባሽም እንዴ? ቆይ አንተ ማለቴ ማንኛውም ሰው እኮ ሊታገዝ እንዲሁም ደግሞ ችግር ላይ ሲወድቅ ብዙ ነገር ሊደረግ ይችላል። ታዲያ ይሄ ከመውደድ አንጻር ሊሆን አይችልም። እሱ ሊሆን ይችላል ሀና። እኔ ግን አንቺን በመውደዴና በማፍቀሬ እንዲሁም አንቺን በመፍራቴ ውስጥ ብዙ ነገር አጥቻለሁ። ከዚህ በኋላ ግን ራሴ ለራሴ እያቃጠልኩ ልኑር እንጂ አንቺን እያቃጠልኩ መኖር አልችልም። አንቺ ከእዝራ ጋር ደስተኛ አይደለሽ። ደስተኛ አይደለሁ ማሴር እውነት ለመናገር እናንተን ሳስብ ደስተኛ አይደለሁም። አንተንና እንዲሁም ደግሞ ሌሎቹን እየጎዳሁ ነው የሚመስለኝ። አይ እንግዲህ እና ይሄ ያልሆነና የሆነ ነገር እያወራች ሌላ ነገር አታድርግኝ እባክሽ፣ ተይኝ በቃ ብሎ ትቷት ሄደ። ሀኒቾ እንባ ደም አለቀሰች። ቆይ እኔ ግን አዲስ አበባ ለምንድን ነው የመጣሁት? ደስታዬን አጣጥሜ ሳልጨርስ ሀዘኔ ለምንድን ነው ድብልቅልቅ እያለብኝ አለው። ቆይ እኔስ ደግሞ ማንንስ ነው የማፈቅረው? ማንንስ ነው የማላፈቅረው? እያለች አለች። እናም ደግሞ አያቷ እኔ ምልሽ አንዬ፣ ቆይ ሀሳብና መከራ ውስጥ ያለሽ ትመስያለሽ። ምንድን ነው የሆንሽው? ነገር አለሽ እንዴ? ምን ያልሆንኩት ነገር አለኝ አያቴ። ታዲያ የተፈጠረውን ነገር አትነግሪም እንዴ? ምንድን ነው? እኔ ልንገርሽ፣ ወጣት እያለን በዙሪያሽ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን እንዳትሳሳች፣ ልብሽን አዳምጪ ማለቴ በስሜት ወይም በሆነ ነገር እንድትነጃ አልፈልግም ብላ አለቻት። አይ አያቴ፣ ፍቅርንም ድሮውንም እጠላው ነበር። ለካ ፍቅር በጣም ከባድና እንድሁም ውስብስብ ነገር ነው። ነገር ግን ምን ዋጋ አለው? እኔን ይዞ እያጥመለመለኝ ይገኛል። ሌሎቹ ደግሞ ደስተኞች ናቸው። ብቻኔ ግን መጉዳትም አልፈልገውን ሰው ሁሉ እየጎዳሁኝ ነው አያቴ፣ አለቻት። አይ ተረጋጊ ሀንዬ፣ አንቺ ሆን ብለሽ የሰው ልጅ ጎርተሽ አታውቂም፣ ግን ምናልባት ባለማወቅ ጎርተሽ ሊሆን ይችላል። ውድ ህያቤ ቤተሰቦች የዛሬው ኖላዊ ይህን ይመስል ነበር። የሃና መጸጸት ትክክል ነው ወይስ ትክክል አይደለም? ጆሮስ እንደዚህ መጠጣት ነበረበት?